ሁለተኛ ነገስት ምዕራፍ ስድስት ከቁጥር 16 ያለውን ቃል አንድ ፈጠኝ አንባቢ ሰው ካለ ብድግ ብለኝ ጸልይለት። ይቺን ቃል ተናግሬ ወደ ጸሎት ቶሎ ብዬ ሄዳለሁ። እሺ

ሜታሳፓሻራ ጋ ጉጀንታቃላሳበወደአመን ደ ያገና ኩሽጠቆተረ ከነሱ ጋር ካለው ጋር ከእኛ ጋር ያለው ይበልጣል። ድምጻችሁን ከፍ አርጉና፣ ከነሱ ጋር ካለው ከእኔ ጋር ያለው ይበልጣል። አንድ ሰው እጆቹን ዘርግቶ አመን ስል የብልጫ መንፈስ ይወርድበታል። እንግዲህ ልባችሁን መንፈሳችሁን ወደ ናይ ሰብሰብ አድርጋችሁ እንድትከታተሉ በእግዚአብሔር ፍቅር አሳስባችኋለሁ። በብሉ ክዳን ዘመን ኤልሳይን ሁላችሁን ታውቃላችሁ። እንግዲህ ከኤልያስ እጅ ሁለት እጥፍ ቅባት የተቀባ ነቢይ ነው ኤልያስ። ኤልሳ የሚባል ሰው በጣም አቅም ያለው ሰው ነበረ። ሀብት ያለው ሰው ነበረ። የተከማቸ ነገር ያለው ሰው ነበረ። ግን እንደማይጠቅም ቆጠርና ባርጅናው ዘመን እግዚአብሔርን ለማገልገል በውስጡ ወሰነ። ኤልያስን መከታተል ጀመረ። ኤልያስን ስከታተል በጣም ብዙ ቻሌንጆች ገጥሟል። የነቢያት ልጆች ጠየቁት፣ ወዴት ነው የምትሄደው? በዚህ በእርጅና ዘመን የምትከታተለው ማንን ነው? ለምንድን ነው የምትሄደው? ስል አውቃለሁ፣ የሚሄድበት ቦታ አውቃለሁ። ዝም በሉ፣ ዝም በሉ፣ አውቃለሁ አለ። ወደ ዩርዳኖስም ወረዱ፣ አብሮ ሆነ። ወደ ቤተልም ወረዱ፣ አብሮ፣ ወደ ኢየርኮንም ወረዱ፣ አብሮ ሆነ። ነመታ እንዲያ ሰው ይከራ ሻይቶፋ ያጋ ወሲዮሳ ፈሻይቶፋ ሀሲያሳ ሲዮፋ ያጋ

እያለ ቀጠለ፣ ወሬ እያለ ቀጠለ። እንግዲህ አንድ ጊዜ ደግሞ ኤልያስን ኤልያስ ጠየቀው ኤልሳዬን፣ መጨረሻ ምእራፍ አካባቢ ለምንድን ነው የምትከታተለኝ? ወደ ኢያሪኮ ሲትሄድ፣ ወደ ቤተልሔም ሲትሄድ፣ ወደ ዮርዳኖስ ሲሻገር ከኔ ጋር ነበርክ፣ ምንድን ነው የፈለከው ስል ኤልሳዬ ኤልያስን እንዲህ አለው፦ እንዳንተ አይነት ቅባት ሳይሆን ካንተ ሁለት እጥፍ

እንግዲህ ስለ ኤልሳዬ ብዙ ነገር መናገር አልፈልግም። ቀጠለ አገልግሎትን መቀጠል ጀመረና፣ ገና አገልግሎት ገና ምዕራፍ ሁለት ላይ እንደ ከታተለ መጽሐፍ ቅዱስ ይነግራል። ሶስት አራት ላይ ራሱ ስለ እቺ ባሉ የሞተች ሴትዮዋ ቤት ይነግራል። ትንሽ ገና እየቀጠለ እየቀጠለ ስድስት አካባቢ ስንደርስ ወጀብ እንደመጣ መጽሐፍ ቅዱስ ይነግራል። ወጀብ ወጀብ ነ ዶሚሽ ነቦለን የባሾ አጋቡ ባይቀርሰን ጋከናንዲሽ ኦላይ ደርዋሲ ደሳማ ኦጋዜሽን ፓታሽ ያያነ ሀማ እግዚአብሔር እንዲህ አላም ልጄ አላማ ባንቺ አላለቀም ወጀቡን ጸጥ አደርጋለሁ ንመተ እንዲሰይከራ አትፍራ ብለው እስቲ መንገድ ላይ የሚያጋጥም የሰይጣን ትራፊኮችን ማለፍ ይሆናል። ጮ አመን ሲል ለአንድ ሰው ይሁንለት። እንግዲህ መከታተል ጀመረ፣ ማገልገል ጀመረ። እግዚአብሔር ገና ብዙ ብዙ ብዙ ተምራት በእጁ እንደሚሆን ተናግሮ የተቀባ ሰው ነበረ። ግን ሰይጣን አገልግሎቱን ሳይጨርስ ወጀብ የሚባል ነገር ወደሱ መጣ። አንድ ጊዜ የሶሪያ ሰረገሎችና አዛዦች ቤቱን እንደከበቡ ይነግራል መጽሐፍ። እንደከበቡ አራቱ ማይዘን ሁሉ በሰረገሎችና በሶሪያ አለቆች፣ አዛዦች፣ በወታደሮች እንደከበቡ መጽሐፍ ቅዱስ ይነግራል። በደም ስሙኝ። በዝምዝግ በዝምዝግ በዝዝግ ሃይ አሳቴን ኤልሳይራ እሲ በደም ስሙኝ። የመንፈስ ቅዱስ ጥማት አለው እንጂ አይኑ ያልተከፈተ ሰው ነው። ኤልሳዬ አይኑ የተከፈተ ሰው ነው። ይሄ ሰውዬው አይኑ ያልተከፈተ ሰው ነው። አይኑ ከተከፈተ ደፋር ነበር። ዛሬ እንደምንም ይከፈታል።

አይን የተከፈተ ሰው በሚያጋጥም መከራ ላይ ደፋር ነ። ለምሳሌ አንዴ ስማልኝ፣ እግዚአብሔር አንተን አከብራለሁ ብሏል። አ መልሱልኝ፣ ምን አደርጋለሁ ምን አደርጋለሁ እና ጦሳይ ወረ ቶስ ወበይ ሀቺ ሀቺ ሀቺ እግዚአብሔር ከአንተ ጋር ከሆነ

በሰማዩ ወጀብ ላይ ከዶክተሮች ይሁን ከሁኔታ የሰማ ጉዳይ ላይ ዛሬ ያረጋጋል። እና ታረጋጋለና አትፍራለ ከዛሰ ከነሱ ጋር ካለው ከኛ ጋር ያለው ከዛ በኋላ እንደው አንድ ስራ ከሆነ የሰራው እኔ በጣም ኤልሳይን በጣም ጌታ እግዚአብሔር ዘመኑን ይባርክ። በደንብ ስሙኝ።